ነገር የለም ሀብትም፣ ምንም ብርም፣ ሁሉ ነገር ይመጣል። ይሄ ግን በፈጣሪ ብቻ ነው። ስሜ እያን ትባላለሁ። የመጣሁት እዚሁ አዲስ አበባ ነኝ። እግዚአብሔር ያደረገልኝ ነገር ብዙ ነው። እንኳን በዚች ደቂቃ መቶ አመት በአውራ እንኳን አያልቅም። ግን በትንሹ ሁለት ነገር ለማውራት ነው የመጣሁት። አማርኛዬ እንግዲህ የወለጋ አማርኛ ነው፣ እና ጌታ ያደረገልኝ ነገር ልክ አንደኛ ቀን እዚህ ቤት ስመጣ፣ ለአራት አመት እኔ እንቅልፍ አልተኛ። በቃ ሌሊቱ ሙሉ ከሞተው ሰው ጋር ነው የማወራው። ያ ሰው ደግሞ ወንድሜ ነው። ወንድሜ ከአራት አመት በፊት ነቀምት ላይ ተገሎ ነው የሞተው። እሱ ነው ያሳደገኝ። በቃ ከዛ ሰዓት ጀምሮ እንቅልፍ ተኝቼ ይች የእንቅልፍ መድኃኒት እየወሰድኩኝ ነው የምተኛው። ከዛ ዶክተሩ መጨረሻ ላይ ይሄ የእንቅልፍ መድኃኒት በዚሁ ከቀጠልሽ ሌላ ነገር ውስጥ ነው የምትገቢው። ወይ መጠጥ ከጠጣሽ መጠጥ ሞክር ያለኝ፣ እንድትተኝ መጠጥ ጠጭ ያለኝ ጀመርኩ፣ እሱንም እሱን ስጠጣ ደግሞ ጭራሽ ሌላ ውስጥ ነው እሱን እያስታወስኩ ማልቀስ፣ መናደድ፣ እንደዛ ነበር ህይወቴ። ከዛ አንድ ቀን መጣሁ፣ እዛ ጋ ቁጭ አልኩ። አመት አልሆነኝም። ከዛ እዚህ እዛ ጋ ቁጭ አልኩ ሙሉ የኔ ታሪክ ነው የተወራው እና ራሴን መቆጣጠር አልቻልኩም። እና ከዚህ በፊት ደግሞ አገለግላለሁ እሱንም አቆም፣ ሁሉ ነገር ተውኩ፣ በቃ ልሳን፣ ሁሉ ነገር የጠፋ ከዛ እዛ ጋ ቁጭ ብዬ አላቅም እኔ ምን እንደነካኝ። እነዚህ እና ሜሪ ነበሩ እኔን መያዝ ማንም አልቻለም። ምን እንደሆንኩኝም አላውቅም። የመጀመሪያ እኔ መጣሽው። አዎ፣ ከዛ በቃ ሙሉ ስለ እኔ ታሪክ ነው። ካሁን በኋላ አዲስ ህይወት ነው የምትጀምሪው አልከኝ። አዲስ ህይወት ነው የምትኖሪው፣ እንደ ትላንትና አይደለም ያንቺ ህይወት። ሁሉ ነገርሽ ይቀየራል። እንደዛ ነው ያልከኝ። ከዛ አሜን አልኩ። ወደ ቤቴ ገባሁ። ደህና እንቅልፍተኛው እስከዛሬ አይቼም አላቅም። ከዛ ቀን ጀምሮ ትተኛለሽ። እንቅልፍ ደህና እንቅልፍ ነው የምተኛው። አስታውሽ እንኳን አላውቅም። በቀረሳው ጌታ ክስሻለሁ አለኝ። ከዛ በወሩ አረገዝኩ። በወሩ አረገዝኩ ይሄ ልጅ ከዛ እስቲ ይሄ ነገር ቀስ ብዬ ልሂድ ብዬ ሐኪም ቤት በሶስት ወር ሄድኩ። ሲሄድ ዶክተሩ ይሄ ልጅ እድሜውና የጽንሱ እድሜና ኪሎ አንድ አይደለም ስለዚህ መጠረግ አለበት አለ። አይሆንም አለ አንቺን ይጎዳሻል አለ። ከዛ እያለቀስኩ ወጣው። ይሄ ነገር ለማንም አላወራም ብዬ ወጣው። ከዛ ለባለቤቴም አልተናገርኩ። እዚህ መጣው። ስመጣ በቃ ዛሬም ስለ እኔ ነው ሁሉ ነገር ስለ ልጅ የሆነች ሴትዮ ነበረች እዛ ጋ እንደዚህ ህፃን ይዛ የምትመሰክረው ጌታዊ፣ እኔንም ለእኔም ይሄን እድል ስጠኝ አልኩ። ከዛ አሁንም ድጋሚ እፈርድልሻለሁ አለኝ። በነቢይ ሄኖክ እዛ ጋ ቁጭ ብዬ ነበር። እፈርድልሻለሁ፣ አሜን ብዬ ገባሁ። ከዛ ቀጠል ስምንት ወር ሆነ። ስምንት ወር ላይ ኪሎ አነሰ፣ አይቻልም። ከዛ የሆነ መድኃኒት ጽፎ ሰጡልኝ። ወተት ነገር ነው ወተቱ። እዚህ ሀገር ውስጥ የለም። ከዛ ውጭ ሀገር ደግሞ የት ያለች ተፈለገ በብዙ ሰዎች የለም። ኦንላይን ነው እኛ መግዛት አንችልም አለችኝ እሷ። ከዛ ድሮ እንኳን ብዙ ጓደኞች አሉኝ፣ ዱባይ ሄዶ እቃምናምን ምናምን ማመጡት እነሱን ጠየቁ። እኛ አልሄድም አሉኝ ሁሉ። ከዛ እዚህ ጋር መጣው ከአሜሪካ ነበር። እዚህ ጋር በቃ እኔ ሙሉ ሀሳቤ ስለሱ ብቻ ነው ወረቀቱን ይጃለሁ። ዶክተር የጻፈልኝ ወረቀት። ከዛ ዛጋ ቁጭ ብያለሁ። ነብይ ሄኖክ እርጉዚት ብሎ ጠራኝ። ካሁን በኋላ በበረከት ነው የምትኖሪው አለኝ። አሜን አልኩ። ከዛ ገባው ኪሎ አርባ ሁለት ኪሎ ነበርኩ። ይሄን ተሸክሜ በስምንት ወር። ከዛ በሳምንት ደግሞ ቀጠሮ ነበረኝ። ለቀጠሮዬ ሲሄድ 57 ኪሎ ገባው፣ በአንድ ሳምንት ከዛ ዶክተሩ አያንቱ አለኝ። የሆነ ነገር ግን በኪስሽ ይዘሻል ወይስ አንቺ ይነሻል? ከዛ በቃ ሁሉ ነገር አሁን ጥሩ ነው፣ ወደ ቤትሽ ሂጂ አለኝ። ገባሁ። ከዛ በዘጠነኛ ወሬ ለቼክአፕ ሄድኩ። በቃ አንቺ ዛሬ ወደ ቤት አትመለሽኝ፣ ኢመርጀንሲ ነው መግባት ያለብሽ አለኝ። ማልቀስ ጀመርኩ። በቃ ደነገጥኩ። ባለቤቴ ውጭ ነበር። እሱን ጥሪልኝ፣ ከእሱ ጋር ነው የምናወራው አለኝ። ምን ነው ሰላም አይደለም? ሰላም ነው ግን ከአንቺ ጋር አላወራም አለኝ። ከዛ እሱን ጠራ። በቃ ዛሬ ወደ ቤት አትመለሱም፣ እሱ መጣ። ዛሬ አንሄድም እዚህ ነው የምናድረው አለኝ። እኔ ደግሞ አንድ ልጅ አለች የሁለት ዓመት ልጅ። በቃ እኔ ብሞትም እሷን አይቼ ነው አልሄድም አልኩ። እሷን አይቼ ልመለስ። አንቺ ወደ የትም መሄዳቺ፣ አለኝ እንቢ ብዬ ገባ ወደ ቤቴ ልጄን አይቻት ለሷ ምግብ ሁሉ ነገር አስተካክዬ ከሞትኩ ብዬ ፀጉሯን ሰርቼ ሄድኩ። ወደ ሆስፒታል ሲሄድ ሰርጀሪ ክፍል አሉኝ። ከዛ ሰርጀሪ ክፍል አስገቡኝ መርፌ ለመስጠት። ለካ ምግብ አይበላም። እኔ በልቻ አለሁ። ከዛ መጣና እኔ ለዚች ልጅ ጠየቀኝ። መቶ አሁን ተዘጋጂ ምናምን ልብሴን፣ ቀየሩልኝ ተዘጋጂ አሉኝ። መርፌውን ለመስጠት ምግብ በልተሻል ወይ ብሎ ጠየቀኝ። አዎ ስለው እኔ እቺ ልጅ ከሞተች ሪስኩን ማን ይወስዳል፣ እኔ አልሰጣትም ብሎ ሄዳል። ከዛ ዶክተሩ በፔሽንት ፊት እንደዚህ አይወራም ብሎ የሆነች ልጅ ይዞልኝ መጣ። ከዛ እሷ መታ መርፌውን ሰጠች። ምንም በሁለት ደቂቃም አልሆነም ልጄ ማልቀስ ጀመረ። ሞቷል ተብሎ ነው ለእኔ አልተነገረኝም። የሞተ ልጅ ለማውጣት ነው ከኔ ውስጥ። ከዛ እዛው ተኝቼ የእኔ ልጅ ነው እንዴ ዶክተር ብዬ ጠየቅኩ። ሌላ ማን አለ? አያንቱ፣ አንቺ ነሽ ኢመርጀንሲ የገባሽ ያንቺ ልጅ ነው አለ። ኢየሱስ ጌታ። ከዛ መጥቶ ልጄን ሳምኩ። ፈሩ ቤተሰብ ውጭ ነበሩ። እነሱን ጠርቶ ልጄን አይቶ እኔ አንድ ሰዓት የገባሁት ሰርጀሪ ክላስ ዘጠኝ ሰዓት ነው የወጣሁት። በቃ ፈሩ ሁሉ አያንቱ፣ አተርፍም ተብዬ ማለት ነው ከዛ ዘጠኝ ሰዓት ላይ እኔ አታስወጡኝም ምንድ ለዋለሁ። ቆይ አያንቱ ቆይ ትንሽ ተረጋጊ እያሉኝ እዛ እስከ ዘጠኝ ሰዓት ሙሉ እዛ አቆዩኝ። ከዛ ዘጠኝ ሰዓት ላይ ዶክተሩ መጥቶ፣ ሙስሊም ነው፣ ኢትዮ ጠቢብ ሆስፒታል መጥቶ አያንቱ አለኝ፣ አንቺ ከፈጣሪሽ ጋር ጥሩ ኮኔክሽን አለሽ። በዚ ቀጥ አለኝ እና ፈጣሪ ልጄን አሳቅፎኝ ይሄው ልጄ ደግሞ እንኳን ኪሎ ማነስ ይሄ የስንት ወር ልጅ ይመስላል? ገምቱ እስኪ ስንት ወሩ ነው? ገና ሶስት ወሩ ነው። ወርዶ ልሄድ እኮ ነው። አዎ ማንሳቱን ላቅቶኛል እውነት። እና እግዚአብሔር ይመስገን። እንኳን ጌታ አረዳሽ። አሜን። እንኳን ጌታ ሰጠሽ። አሜን። ልሳሞ እባክሽ እኔ እራሴ የእኔ ህይወት እንደዚህ አልነበረ። ልክ እዚህ ቸርች ስመጣ ሁሉ ነገሬ ተቀየረ። አይቼ የሚያ ብር ራሱ ወደ ካውንቴ መግባት ጀመረ። እውነት የሆነ ቀን የሆነ ብር ገባልኝ። ከዛ እንቅልፍ መተኛት አቃተኝ፣ ባንክ እንዳይወስዱብኝ እያል የእውነት። አሁን ደግሞ ብልጽግናው እንቅልፍ ነሳሽ። ከዛ ባለቤቴን ተኝቼ እስቲ ቼክ አርገው፣ ይሄ ነገር አለ እንዴለው አለ እና በጣም ብዙ ተባርከናል እዚህ ቤት መተን። እግዚአብሔር እድሜና ጤና ጸጋውን ይብዛልክ። ለአንተ ሁሉ ነገር አለ፣ አንተ ጋር ጸጋም አለ፣ ሁሉ ነገር አለ። ሙሉ እኔ አላቅም ግምቱን ግን እንደዚህ አይነት ስፍራ ይስጥክ ብዙ ሰው ይፈልግሃል። ስለዚህ ለብዙ ሰው ታስፈልጋለህ። አማርኛ ያልቀዋል። እግዚአብሔር ባርካችሁ።